ስራ ጤና እንዴት ይዟችኋል? ተጠፋፍተናል። እኔ በበኩሌ ጠፍቻለሁኝ። ወዴት ደረሽ ብያላቅም። እንዴት ናችሁ? ደህና ናችሁ ወይ? ስራ ጤና እንዴት ይዟችኋል? በሁሉ ዓለም ላይ ያላችሁ ደህና ናችሁ? እኔ ደህና ነኝ በበኩሌ። ምን አዲስ ነገር ሁኔታ እንደተለመደ ነው ባለበት ነው አላስገባኝ አለ እኮ ኔትወርክ በስመ አብ እንዴት ናችሁ ደህና ናችሁ ሀሳቤን አላስጨረሰኝ የራሱ ሀሳቤን አላስጨረሰኝ አለ ኔትወርክ ለምን እንደሆነ አላውቅም አንደኛ የጠፋሁበት ስራ አንበስተብኝ ነው፣ ግን ኔትወርኩ ደግሞ በመዳህ ምንም እንዲያሰራኝ አልቻለም። ነዛ ነው ጠፋ ሚል እምነት። ዳታ በፊት አሪፍ ነበር፣ አሁን ግን ለምን እንደሆነ አላውቅም። እምቢ ያለኝ ልክ ስገባ ባክ ይለኛል። እኔ ጋ ብቻ ነው ሁሉም ጋ ነው? እኔ ጋ ያላችሁ ልጆች ዳታ እየሰራላችሁ ነው? እኔ ያልሰራለኝ ብሏል። እንኳን ደህና መጣችሁ ወደ ዶክማ ዩቲዩብ። ላይክ ኮሜንት፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ገባ ገባ ብሎ እንጫወት። ኮሜንት አስቀምጡ። አዲስ የሆናችሁ ደግሞ ሰብስክራይብ አድርጉኝ እና ኮሜንት አስቀምጦልኝ እኔ መልሳለሁ። አበሬ ማለት ነው እና እንዴት ናችሁ? ስራ፣ ጤና እንዴት ይዟችኋል? እኔ ጋ አሪፍ ነው። ሳብር በማያውቀው ኔትወርክ ግን አስቸግሮኛል እውነት ለመናገር ዳክ በጣም አስቸግሮኛል። እንደኔ ዳካ የምትጠቀሙት ጊዜ እንዲህ ይቋረጣል በመሀል በማህል አስራ አምስት ቀን ያልከልክሎኛል አላስገባ ብሎኛል። እና ካላችሁ ምን አድርጋችሁ አሻሻላችሁት ነው ሌላ ዘዴ ዘየዳችሁ ወደ ዋይፋይ መላ በሉኝ። ምን ነው እና አዲስ ከሆናችሁ ሰብስክራይብ እያረጋችሁ አበረታቶች እንዲሁም እናንተ ደግሞ ጀማሪ ከሆናችሁ እኔ እንዳደረግላችሁ የመጀመሪያው ኮሜንት ላይ ኮሜንት ጻፉልኝ እመልስላችኋለሁ ቤተሰብ አዲስ የሆናችሁ እንደው ማይቲው እባላለሁኝ። እንተዋወቅ ኮሜንት ጻፉ፣ ላይክ አድርጉ። ከዛ ቀስ እያል እንግባባለን፣ ቤተሰብ እንሆናለን። የበለጠ በደንብ ቤተሰብ ማለት ነው። እና መክሰስ እንብላ። መክሰስ ልበለዋ መክሰስ ነው የሚባለው መሰለኝ። አሁን በቃ ዛሬ ለሙከራ ነው። ሁሌ ይመልስብኛል፣ ልገባ ስል ማለት ነው። ሁልጊዜ ግዜ ልገባ ስል ይመልስብኛልና ዛሬ እስኪ መጨረሻ ጊዜ ነው ሞከረው እየሞከረው አስገባኝ። እንግዲህ ትንሽ ስንት ደቂቃ እንደሚሆን አላውቅም። ነው መክሰስ እንብላ። ሻይ እየጠጣሁ ነው። ከጥግራራ በኋላ ወደ መክሰስ ገብቻለሁ። ይለማንኛው እንደ ኔትወርክ የሚያነድረኝ ነገር የለም። እኔ የምለው የምታውቀው ካላችሁ ማለት ነው። ነገሩ ላይ ረጅም ሰዓት ስለሆነ የሚያይ ሰው የለም ብዬ አስባለሁኝ። ቪዲዮ እሰራለሁ። ቆይ በዚህ ዙሪያ እና ሻይን ጠጣ። የሻይ ወዳጅ ነው። ወተት ምናምን አይመቸኝም ሻይ በደንብ ነው የምወዳው በጣም።

አስራ አንድ ደቂቃ ቆየሁ። ለመጀመሪያ ጊዜ ተከለከለኝ በኋላ ማለት ነው።

ወደ ዶቅ ማየት እንኳን በሰላም መጣችሁ ውዶች አዲስ ከሆናችሁ ላይክ ኮሜንት ሰብስክራይብ ያደረጋችሁ ቤተሰብ እንሆን አዲስ ያልሆናችሁ ደግሞ አረፍ ቆጆና እንጫወት እላለሁኝ በተረፈ ደህና ናችሁ እንዴት ናችሁ የጠፋ ሰው አትፈልጉም እናንተ ቆይ ጠፍቼ ትፈልጉኛላችሁ ብዬ ስጠብቅ ስጠብቅ እናንተ ረሳችሁኝ ምን ይባላል? አሁን ይሄ ኔትወርኩ ገግሞ ያዘኝ። ወይ በደንብ አልወጣም፣ ወይ በደንብ አልተኝ አላችኋለሁ

እየገለበት ወይ በጆግ ማለት ነው። መጣሻይ ማለት ይሄ ነው። አንድ ያቀጥላል፣ ሁለት ከረሩ፣ ሶስት መካከለኛ ወይ

እና ሻይ እንጠጣ። አንቺ ጠጭ። አሀ ስልክሽ የፈጠሽ ቀረሽ ያፈጥሽ ዘግቼዋለሁ። እባክሽ ደግሞ በስልክ ነው እኮ። አንቺ ከስልክ ላይ ስልክ ማን ይሰማሻል? በብለት ውስጥ ነው የማዳመጥሽ። ዝም በይ። አንቺ በጆግ እኔ በብርጭቆ ግን ጠርሙስ አቅርቤ ያለሁ ታውቂያለሽ። ግፈኛ ደህና ነሽ? ቅድም ዘግተሽ ቢላ አጥራሽ ያኔ ነው አቅ ለመናገር አውቃለሁ፣ ስዘጊው ገብቶኛል። ስልክን ሳትዘጊ ብትሄጂ ምስጢር አዳመጥ ነበር። አጭሩ ጣቀ ማሽን የእውነት ላይቭ ያልነበረም ላይቭ ዛሬ ገባሁ እና ሁለት ጊዜ አሽቀንጥሮ አስወጣኝ። በሶስተኛው ላይ ያዘኝና ገባው። አሁን ቁጭ ብያለሁ። ወይ በደንብ አያሳየኝ፣ ወይ አይዘጋብኝ እየተጠባበቅ ነው። ሀያ አንድ ደቂቃ ቁጭ ሃያ አሁን ካሁን ይሰራልኛል እያሉኝ ቁጭ ብያለሁ እና ከአንቺ ጋር ደግሞ እኛ እንጂ ይህን ጠላ የመሰለ እያየሁ ነው አሁን ይህ ሻይ ስትጠቅኝ ይሄን የመሰለሽ አይደል? ስታያት ቀኝ እንደፍት የእውነት ግን ተሳካለሽ ተሳካለሽ ተሳካለሽ። ታይ ታይ እንዳልሽ ደግሞ አልቀረሽ ተሳካለሽ። አንቺ ባ ያንቺ ጸሎት ነው መሰለኝ ይሄ ነገር

ማርያምን አይሰማም። ማርያምን እንትን እኔ በብሉዝ ነው መዳመጥ የእኔ ድምፅ ነው እንጂ ምናልባት የገባ የሚችለው የአንቺ ድምፅ አይገባም። አይዞሽ፣ ተሳቀሽ ተሳቀሽ። ሞ ደግሞ ማይሰማ መሰለኝ። የራሴ የቀደ ራሱ በደንብ አይታየኝም። አረንጓዴ ነገር ሆኖ የሚታየኝ እልሻለሁ። አዎ ያንን ጨ ብቻ

ሲ ይባላል እንኳን እንደ ያኔ ወይ አልተፈጠርሽም ወይ ደግሞ ግን ከሆነም ያው ነው ስሙ እና ማዘሪሽ አዲስ አበባ በቃ እንጃ አታውቂውም ማለት ነው። አንቺ እዚህ ያለውን እዚህ ያለውን ካወቀች መጨነሰሽ እኔ እዚህ ያለውን ካወቀች ይበቀኛል። እቤት ማልወጣ ሰው አንድ ጓደኛዬ ደወለች ላይ ብለኝ አላወቀችም ላይ እንደገባሁ መሰለኝ ምን ይሄ ዘገሁባት ግን፣ ነግራት አለው። በኋላ ወጣ ላላ ማቋረጥ ይሄን ደቂቃውን ላላ ማቋረጥ ብዬ ዘገሁባት። ይቅርታሽ።